ሰላም ሰላም፣ እንዴት ናችሁ? ደና ናችሁ ወይ? እኔ ደስ ብሎኛል፣ እግዚአብሔርን ውጭ ነበርኩ። ያው ይሄ ልሻን ጠለፋት፣ እንዴት ደስ እንዳለኝ መርዛው እባብ ልዑል የሚባል ምቀኛ፣ እሷ እንዲያልፍላት የማይፈልግ እግዚአብሔር ይመስገን። ያብኮ ትላንትና እኮ ኮሜንት ላይ ጠለፋት አልኩት፣ እግዚአብሔርን ጠለፋት፣ ተመስገን አምላኬ። ምን ያመጣል ይህ ክፉ በሁለት ፍቅር መሀል ገብቶ የሚያባላ ይህ መሽገር ይህ ክፉ የምች መጋኛ እግዚአብሔር ይመስገን የኔ ጀግና፣ የኔ ቆፍጣና ያብዬ በቃ እግዚአብሔርን ኮሜንት በደንብ ነው ያበብ የሚያነበው። እግዚአብሔር ካልሆነ ጥለፋት ብዬ ጽፊው ነበረ። ዋጋውን ሰጠ ደግሞ ያ ማለት ነው። እንደምሰማን አናውቃለን። ሲቀጥል ደግሞ ስልክ ቀይርላት፣ የእሱን ስልክ ድሌት አድርገው ድራሹ ይጥፋ የመናጤ። ይሄ መቀኛ ከእሷ ምን እንደሚፈልግ አላውቅም። የእሷን እድገት አይፈልግ ይሁን ምን ይሁን እኛ እኔ ግራ ገብቶኛል። መድኃኒዓለምን ይሁን እንዳለቅላቂ የሚናገረው መርስ እርሱ ሌላ ሴት ምናምን ይላል እንዴ? ሌላ ሴት ቢኖረው ነው እንዲህ ልጅቷን የሚጠልፋት፣ አለም እያለው ይህ ክፉ፣ ለራሱ እኮ ፈልጓት ነው። አይሳካም፣ እግዚአብሔር ይመስገን። ክርስቶስን ግን በጣም ትልቅ ሰው ነው፣ ኮሜንት ያነባል ማለት ነው። እኔ ደስ ብሎኛል፣ እንኳን ደስ አላቸው። በቃ ከእጁ አትወጣም። ወዲያውኑ ሄዶ ወዲያውኑ በመዘጋጃ እኮ ላይ ፈራርማት ይችላል። ከዛን ሰርግ መሰረግም ይችላል ይሄውልን። ያብዬ ከሰማኝ መዘጋጃ ሄደክ ሁለታችሁ ፍርም ማድረግና ከዛም በኋላ በትልቁ ደግሞ ትደግስና ትፈራረማለህ ከእጅ እንዳታመልጥ። ምን ያመጣል ይሄ በሽተኛ? ጭንቅላትና እና ፉማ ይልኝ ይሄድ። እንዴት ደስ እንዳለኝ! እንኳን ደስ አላችሁ። በቃ ምንም እሷ እነሱ እኮ ይዋደዳሉ። ይሄ ጭንቅላቷን እየመረዛት ነው። ይሄ መርዝ የሆነ ልጅ አጠገቧ ተቀምጦ ማለት ነው። አንበሳ ቆፍጣና ሸንቃጣ እኮ ነው ያ። እግዚአብሔር ውጣ ባለው ውጣ ባለ ትዳር ነች። የታለ ወረቀት ይላል እንዲህ ወረቀት ኪጥፋና አለም እስከሚያይ ድረስ እጁ ላይ ቀለበት አስሮላት። አሁን ደግሞ እሱ ወንድ ከሆነ መዘጋጃ ሂዶ ፍርም ያደርጋታል። ሚስቴ ነሽ ማለት ይችላል። ምን ታመጣለ? ምን ታመጣለ? ያብይ እንደው ሳታመጣት መዘጋጃ ሄዱና ሁለታችሁ ተፈራረሙ። ከዛም በኋላ ድል ባለ ሰርግ ደግሞ ድጋሚ እንትን ትላለህ ፊርማ እንኳን ብትባል ማለት ነው። የኔ ጌታ፣ የኔ እንቁ፣ የኔ ሸበላ እንዴት ደስ እንዳለኝ። የልዬ ተወዷለች እኮ እሱ የሚወዳታል እሷ ይዋደዳሉ። ይህ መዥገር መሀሏ ጋር ቁጭ ብሎ ነው ጭንቅላቷን የሚመር። ደግሞ እኮ ለራሱ ፈልጓት እኮ ነው። ይህ ክሽብልይ ይህ ይሄ ደግሞ ሌላ ሴት ምናምን ይላል። አንድ ሴት ህይወቴን ጨርሻለኋል ምን ይሁን ሊቆመጠል እናንተ ግን የወንድ ወሬኛ ዳጊም ጭንቅላቱ ወደ መርዝነት እየቀየሩ ታውቃላችሁ። ሌላ ሴት ምን እናውቃለን በስተጀርባ ያ ብን እኮ አንተ አታውቀው። የምታውቀው እኮ በወንድሙ ነው በሄሉ ወንድም ነው የምታውቀው። የታባክ ሌላ ሴት ይኑር አይኑር ምን የምታውቀው ነገር የለም አንተ መሽገር እንደ መድኃኒ ያለም እንደዛው በደፋ ከአንተ ክፉ በስመ አብ እባክ የወንድ እባብ፣ የወንድ ምቀኛ፣ የወንድ መተተኛ እና ኦዲንሶችዬ እንኳን ደስ አላችሁ። ሄዱና ያ ባንድ ላይ እንዲሆኑ የምትፈልጉ እንኳን ደስ አላችሁ። እንዳልክ ደግሞ እኔ እንዳልክ ደግሞ እንትናት ጋር ሄዶ ባለፈው እንደዛ ሲተረተር የነበረበት እኔ ፍቅር የለኝም ምናምን ብሎ ሲተረተር የነበረበት ቤት፣ አሁን ደግሞ ሄሉ ሄሉ ተጠልፋልሽ። እንዳልክ በቃ የያብ ነች ሄሉ ተጠልፋልሽ፣ ያብ አንተ ጋር ከሆነ ቀብረር አድርግተ እንዳነ መዘጋጃ ሄደ ፍርም በሉ ተፈራርማችሁ ኑ። ሌላ እንትን እንዳይል፣ ዘራፍ እንዳይል ው ሚስቴ ነች ብለ እንትን ትላለ። ከዛ ድል ባለ ሰርግ ነው ምንድራችሁ። እኔ ደስ ብሎኛል እግዚአብሔርን። ያ ባልኩት ኮ ትናንትና ካልሆነ ጥለፋት አልኩት እግዚአብሔርን። ጠለፋት ስል ከስር ኮሜንት የጻፋችሁ እንኳን ደስ አላችሁ። ቃላችን ተከብረዋል። ዚስ ኢዘደ በቃሉ የሚጸና በሳ ሰው የሚለው ምክር የሚሰማ መድሃኒያለም ኮሜንት በደንብ ያነባል ማለት ነው። እኔ ደስ ብሎኛል። መድሃኒያለም የተቃጠላቸው የተቀጣጣጠላቸው ልዑልን አሁን ከመሀላችሁ እንዲወጣ በኮሜንት ግቡ። ልዑል ልዑል፣ አወጣ ከመሀላችሁ ወጣ፣ ከመሀላችሁ በሉ። ይሄ መረሽ ጋር መሽገር እባብ ነው። በስማ እንዴ እሷ እንዲህ አልፍላት አይፈልግም እንዴ እሷ ትልቅ ደረጃ እንድትሆን አይፈልግም እንዴ እሷ ባለ ትዳር እንድትሆን አይፈልግም እንዴ? ልጁ ምንድን ነው ለራሱ ፈልጓት እኮ ነው እንዴ? ጨራሽ ቤቷ አይኖ ጠቅልል ብሎ ይተኛል እንዴ? አይ እኔ ደስ ብሎኛል ዛሬ። መድሃኔ ዓለምን እንኳን ደስ አላችሁ። ቃሉን አክባሪ ሰው የሚለውን የሚሰማ ጀግና እንቆ ሄሉን ሄልዬ፣ እግዚአብሔር የሰጠሽ እኮ የተባረከ ሰው ነው። እግዚአብሔርን በቃ እስከነ እስከ ነፍሱ ድረስ የሚወድሽ ማለት ነው። እስከነ ነፍሱ የሚወድሽ ሜዳ ላይ የማይጥልሽ እንዳያጣሽ እየተታገለው ጦርነት ጦርነት አይደለም፣ ከዚህ መዥገር እባብ ጋር ደግሞ ፊንጥር ፊንጥር ይላል እንዴ። ይህ ምን አይነት እባብ ነው ግን? በኢየሱስ ክርስቶስ

እና በጣም ነው ደስ ያለኝ። እግዚአብሔር ምስክሬ ነው። በቃ አሁን ይሄ መዥገርን ከቤት ውስጥ ካስወጣ የራሱ ስልክ ከቀየረ በምን አባቱ ካልሆነም ደግሞ ያ ቤት ቀይር፣ ቤት ቀይር በቃ አንተ አጠገብ አካባቢ ቤት ካለ አንተ አጠገብ ጋር አከራያት እና እንድትኖር አድርጋት። እና እኛ ደስ ብሎናል። እሷ እኮ ትወድሃለች፣ ታፈቅርሃለች። ይሄ ነው መዥግር ጭንቅላቷን እየመረዛት ማለት ነው። ለማንኛውም ኦዲንስ ውችዬ እንኳን ደስ አላችሁ። እኔ ደስ ብሎኛል። እግዚአብሔርን ነ እንዳልክ ከዚህ ጋር ያለቃቅሳል፣ የኔንሽ ተውልኝ ይላል። ይኸው ያብ ያብ ጦርነት ላይ ነው። እናት ሁለት መዥገር ሆናችሁበት። እና በጣም ነው ደስ ያለን። እንኳን ደስ አላችሁ። ሀሳባችሁን ስጡ። እኔ አሁን ከውጭ ገብቼ እግዚአብሔርን እንዴት እንደመረቀንኩ ማለት ምን አለበት፣ እዛው በቆምበት ድጋሚ ለልል ጨርሱን ቢያወልቅልን ዋጋውን ቢሰጥልን ደስ ባለን ነበር። እናንተ እንዴት ነው የሰውን ጭንቅላት የሚመርዘው? ዳጊን እንዴት እንደሚመርዘው አያችሁ አደለ? እንዴት እንደሚመርዘው የሚተዋውቁት ያስተዋወቃቸው እኮ ናሂ ነው። ከዛ ነው ወዲህ የሚተዋውቁት ነገር የለም የአይቤን እሷንም ሄዱ እኩል የተዋወቁ ከን ሌላ ሴት አለ እንደዚህ ሌላም ያመጣባታል። እንደዚህ ብሎ ጭንቅላቱን ልጁን ሲመርዘው ግን አይታችኋል፣ ምን አይነት መርዛማ እባብ እንደሆነ። ለእሷም እኳ አይጠቅማትም። መሽገር የወንድ መሽገር ነው። እኔ ለነገሩ ቤተሰቡም አሁን አይሰባም፣ እና እግዚአብሔር አይለያቸው፣ አንድ ያድርጋቸው፣ ያጣምራቸው። የምትወደውን ሰው አያሳጣት። በቃ ያ ደግሞ እንደ ፊርማ ሄደ መዘጋጃ። ቶሎ ብለህ ከመዘጋጃ ሄዳችሁ ተፈራረሙ። ከዚያም በኋላ ህይወትን ብቅ ጥልቅ ብለህ ትኖራለህ። ምን ይመጣል? ይሄ ቱልቱላ እግዚአብሔር ከቤት ውስጥ ከወጣ ይበቃል። አያፍርም እንዴ? ባለ ትዳር ቤት ቁጭ ብሎ ሲተኛ ቤቱን ትቶ ስትወጣ እንደ ለሌለ ቢደፍራትስ በተኛችበት ቢነፋትስ? አስባችሁታል እንዴ? ወንድ የሌለበት ቤት ውስጥ ጓደኛ ገብቶ ሲተኛ ሲያድር ሲተኛ ሲያድር እንግዲህ እሷ ሴት ነች እሱ ጓደኛዋ ከሆነ እንዴት ነው እሳትና ጭድ አንድ ቤት ውስጥ የሚተኛው ቢያንስ እንኳን ጓደኛው ቤት ሂዶ አይተኛም እንዴ ያብ ደግሞ ጀግና ነው ከጠለፋት በኋላ ቤተሰብ እንዳይጨነቅ ደግሞ ለቤተሰብ ደውለ ነገር አለ አንበሳ የሚፈልግ ሰው ስለ ቤተሰብ የሚጨነቅ ሰው እንደዚህ ነው። እና እኔ ደስ ብሎኛል። እግዚአብሔርን እንደ እያልኩ ባወራ ራሱ እግዚአብሔርን ግን ይሰማናል። አያችሁ አይደል? ኦዲንስን ምን ያህል እንደሚያዳምጥ የኦዲንስን ኮሜንት ቁጭ ብሎ ነው የሚያነበው ማለት ነው። እግዚአብሔርን ቃሌን የፈጸሙ ጠለፋት ብዬ እስከነ ነብሷ ጠለፋት ና እንኳን ደስ አላችሁ ልላችሁ የምፈልገው ኮሜንታችሁ በጣም ጠቃሚ ነው። ይኸው ትናንትና እግዚአብሔር ምስክሬ ነው ካልሆነ ያብ ጠለፋት አልኩት፣ ጠልፎ ይኸው በአይኑ አሳየን ማለት ነው። የተናገረውን ቃል በቃሉ የሚፈጽም ጀግና ሰው አግኝታ ነው እግዚአብሔር ይመስገን። ስለዚህ እንኳን ደስ አላችሁ ለማለት እፈልጋለሁ። ዛሬ ቆስ የማውራው ሰዎች እንግዳ መቶ ተጠቅጥቋል። ከተሰማችሁ ተሰማችሁ፣ ካልተሰማችሁ የራሳችሁ ጉዳይ ነው አያገባኝም። ለማንኛውም ደስ ብሎ ለማንኛውም ደስ ብሎኛል። መልካም ምሽት፣ መልካም ምሽት እንዳለፈ ልብ ሰዎች ያሉ